በስመ አብ ወወልድ በመንፈስ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 18 በዘች ቀን የሰማዕታት ቅዱስ ፃና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ፃና ግን ፈርማ በሚባል አገር ለአገረ ገዢው ከጦር ሰራዊት ውስጥ ወታደር ነበር። እርሱም ከደግ ሲያሶች ወገን ነው። ከበግ ፀጉር ልብሶችን ለሚሰራ ድሮስ ወዳጁ ነው። ሁለቱም ሰርተው ከሚያገኙት ለድሆችና ለችግረኞች ይመፀውታሉ። በአንዲት ሌሊትም ከእርሷ ጋር አክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራእይን አዩ። ከእንቅልፋቸውን በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሄደው ወደ መኮንኑ ደረሱ። ቅዱስ ህፃናም ትጥቁን ፈቶ በመኮንኑ ፊት ጣለው። ሁለቱም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር ባለቤት ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው የደበድቧቸው ዘንድ አዘዘ። እግዚአብሔርን መልአኩን ልኮ አዳ ናቸው። ከዚህም በኋላ መኮንኑ ወደ እስክንድሪያ ቅዱስ ጻናን ላከው። ቅዱስ ኤስድሮስን ግን በዚያው ተወው። ከጥቂት ቀኖችም በኋላ የእስክንድሪያው መኮንን ቅዱስ ጻናን ወደ ፈርማ ከተማ መለሰው። ሁለቱ ቅዱሳንም ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተነጋገሩ። ዳግመኛም ለቅዱስ ኤስድሮስ አዘግትን ይቆፍሩለት ዘንድ በአዘግቱም ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እስኪጸልይ ይታገሱት ዘንድ ወታደሮቹን ለመናቸው። ወደ ጌታችንም ነፍሱን ይቀበል ዘንድ ለስጋው የሚያስብ ዘንድ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በስጋውም ላይ ምንም ጉዳት አልደረሰም፣ መልኩም አልተለወጠም። የቅዱስ ህፃና እናትም ከሚወደው ጓደኛው ምስለ መለየቱ ታለቅስለት ነበር። ከዚያም ስጋውን ተሸክመው ወሰዱ። የስደቱን ወራት ሲፈጸም በመልካም ቦታ አኖሩት። ቅዱስ ኤስድሮስም ምስክር ሆነው በሞተ ጊዜ የቅዱስ ህፃና እናት ብዙ መልእክት ብዙ መላእክት የቅዱስ ኤስድሮስን ነፍስ ይዘው በታላቅ ክብር ወደ ሰማያት ሲያሳርጓት አየች። እግዚአብሔርም ሁላችንን የክርስቲያን ወገኖችን በጸሎቱ ይማረን ለዘላለም አሜን። ሰላም ለኢስድሮስ እምነሴጠ ጠጸም ግብረዱ ዘይው ምስዋተ ለለፈቀዱ ምንዳብያ ተፈጺሞ ኩነንያተ ወኩነንያተ ለላሃዱ በለተውየ ላዘግተሳብ በነዱ መላእክት ነፍሶ በስብሐት ወሰዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚህች እለት የሐዋርያው ቅዱስ ጳውሎስ ደቀ መዝሙር አርስጦቡሎስ ሐዋርያ አረፈ። በዚችም ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ነው። በዚችም ቀን ደግሞ ቅዱስ አስከናፍር እና የሚስቱ ማርታ፣ የልጆቹ አርቃዲዎስ እና ዮሐንስ የእረፍታቸው መታሰቢያ ሆነ። እግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረዴት እና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑራሚ ዘአቅረብኩ ማዕሌታት ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ